ተሰጥቷታል፣ ተብያለሁ እንግዲህ እናያለን። ሀያ አራት ሚሊዮን ስማቸው ሲጠሩ አልሰማሽም? እነ ሚኬ ፊት አውራሪ እነ ፓስተር አብነት እነ ባራደራው እነ ካሊ ወንድም ምናምን ተብሎ አልሰማሽም? ማን ነው ፊላ? ለምን ሰቶት? ሚኪ አልረዳም ነው ቡድኑ? አልገባኝ እናቴ አሁን ዲቦራ መቶ ሺህ ልከሽልኝ፣ መቶ ሺህ ልሰጥ ነው እኔ መቶ ሺህ ልሰጥ ነው ወይ ዲቦራ። አሁን ለአንድ እናት ሂደሽ መቶ ሺህ ስጭልኝ አልሽኝ። ያው ብታየው ዲቦራ የምትባል ብር ልካለች ብዬ ነው የምሰጠው እንጂ መቶ ሺህ ልካለች አይደለም፣ አይደለም። ያልተጠራ ስም የለም እዛ እና ያልተጠራ ስም የለም እዛ። ገና አሉ ተባሉ አሉ እየበላችሁ እንዴት ጉዳይ ከምን ለሌቦች ፊት አውራሪ ባለ አስር ሚሊዮን መኪና እያስገባሁ ነው ባልል፣ ሌላ ቤት ገዝቻለው ባየል፣ የአምስት ሚሊዮን ብር መኪና እየነዳሁ ነኝ ባየል፣ አይወጣም። ለማንኛውም ዛሬ ነው አሁን ትናንትና ትድ ቤት ፊራ ገብቶ ሲፍቶ ለእኔ አይገባኝም አለ ለእኔ አይገባኝም። ሀያ አራት ሚሊዮን ወጥ አባቴ ለእኔ ቤት ያሰርተው እኔ አድጌ ተመንድጌ አረዳው ነበር። ለሱ ሀያ አራት ምን ምን ሆነ ጠፋበት። ለእርዳታ ልከዋል። ከዛ እኔ አልትሰጠኝም ማርያምን ሚካኤልን ነው ማደበኔጂ ሚካኤል ሚካኤልን አልትሰጠኝም። እኔ ፊራ ስጡ ቢልም ምኑ ቢልም አልተሰጠኝም እኔ ለመሲ ብርጅ ስጠን ነው እኔ ጓደኛ አይማልልም። በውስጥ ጽፋ አሁ ሰጥቶኝ ሰጣኝ አለሽ በይ ብትለኝ አልሰማትም። እኔ አልሰማትም፣ አልሰማትም፣ አልሰጠችኝም። ተሰጠኝ አላለም፣ ተሰጠኝ አላለም። እኔ ያልተሰጠኝ ለምን ትሰደባለሁ? አልሰጠችኝም። ጓደኝነት መሸፋፈን ምናምን የለም። ሀቅ ሀቁ ነው። እየበላን ዲቡ ምግብ የለም። ዛ ስልክ አላክችልሽ መሲ፣ በቃ በዚያ ይሆናለ። ዋይ በግፍት አደ በዛብኝ ነው እሱ እንደ ውለታ አስባ ዜዴ እወድሻለሁ ብላ ነው የላከችልኝ የፌራ ብላ አልላከችልኝም እንደ ውለታ ከሆነ ችግር የለውም አዎ ስለውማ አምስት ዶላር አያወጣም አያወጣም ሁለት ሺህ ዶላር ወስደሻል እያሉሽ ነው

እስከ ዛሬ ለምን አመቃችሁ? ያዛችሁላቸው? ጉድ ካለባቸው ለምን ሸፈናችሁ? እስከ ዛሬ ለምን ተሸፈነላቸው? ልክ ጥያቄ ሲጠይቁ አይ ይሄን ከጠየቃችሁ ይሄን እናወጣለን። ማን ያዳምጣል? ህዝቡ ደንቆሮ ነው እንዴ የሚመስላችሁ? ለምን ተሸፈነ? የሰረቀ ካለ ለምን አላጋለጣችሁ? እጅን እጅ ያጥበዋል። አላደረጋችሁት እኮ ይመስላችኋል። እኛ ምን እዚህ ፊታችን ሰፍቶ አይናችን ፈጦ ስታዩን ፋራ ነው እንዴ ምን መስላችሁ? እንደዚህ አይነት ነገር አንቀበልም። ሙን አጥፋት ከለባት ኦልዚስ ታይም ስትመርቋት ስትባርቋት ከርማችሁ ልክ የሆነ ነገር አግባብ አይደለም አልገባኝም አብራሩልኝ ስትል ቆይ ቆይ ቆይ ቆይ አንቺን ጠብቂ ሌሽ ማሌሽ። ለምን እስከ ዛሬ ያዛችሁላት? ይህ ህዝብ ምን ፋር አረጋችሁት? እንዲ ዝም ብሎ ቁጭ ብሎ ታብታብ ሲያደርግ ይሄ ይደብራል። የመጣው ኬዝ ሌላ ነው። ኬዙን እንጨርስ። ኬዙን መሸፋፈኛ ጊዜ የለንም። እስከ ዛሬ ከደበቃችሁ እናንተም ተባባሪ ናችሁ ነው እኛ ደግሞ የምንለው። አዎ እኛ ደግሞ ምንም ውስጥ ስለሌለን ምንም ስላልተነካካን የረዳነውም ያስረዳነውም ሰው ስለሌለ ንክኪ ምንም ስለሌለ ከምንም ንጹህ ስለሆነ እንትን እናደርጋችኋለን፣ እንገመግማለን፣ ሀሳብ አስተያየት እንሰጣለን። ለምን ሀሳብ አስተያየት ሰጣችሁ ካላችሁ ደግሞ ፌስ አድርጉን በፈለጋችሁት መንገድ። ይህንን ነው የምናገረው። ይሄ ነው ያለው ነገር ያልተነካካ ሰው ስፔሻሊ ያልረዳም ያላስረዳም መብታለሁ። ጥያቄ ስትጠየቁ በአግባቡ መመለስ እንጂ ቆይ ቆይ ቆይ ጠብቂ፣ ሌሽ ማአሌሽ ሀራ ማሌክ። እስከ ዛሬ ካወቃችሁ ለምን ዝም አላችሁ? እኛ ወሬ አይደለም እንዲያጣ ነው። ሙኒትም ካለችበት እናብላላለን። እንዴ አንተም ካለህበት ትብላላለቅ። ለምንድን ነው ስንናገር የሚደብራችሁ? ጥያቄ ስትጠይቁን አይደለ እንዴ? ኖራችሁት በየቤታችሁ ሌባን ስታስጠሩ፣ ዘራፊን፣ ደላላን ብዙ ነገር ጠርታችሁ ስትጠይቁን ነው እንግዲህ እንደ ህዝብ ስለሆነ የምናወራው። እንደ ህዝብ ስናወራ ህዝቡ እየተጠራ ሲጠየቅን የኖረው ይሄ ነው። ህዝቡ እንደ ህዝብ እየተጠራ ሲጠየቅ ኖሮ እናንተ ደግሞ ስትጠየቁ ጉድ እናወጣለን። የምን ጉድ? ጉድ ካለ እኮ መጀመሪያም ጉዱ ሊነገረን ይገባል። እኔ እውነቱን ስናገር እኔን አትወዱኝም፣ ግን አንድ ሽም የምታኖርኝ የለሽም ከአንድ ሽም ጋር ብር ያልሰራሁም፣ ሙኒት እኔ ከአንቺ ጋር የሰራሁት የእርዳታ ወይ ሰው የማገዝ ስራለ ቢ ብር ሰጥቼ ሊሆን ይችላል፣ ብር ሰጥቼ ሊሆን ይችላል። የሆነ እርዳታ ኖሮ ተጠይቄ ሰጥቼ ሊሆን ይችላል። ከዛ ውጭ ቁጭ ያሰባሰብኩት እርዳታ የለ፣ የሰጠሁት የለ፣ የረዳሁት የለ፣ የረዳኝ የለ። ራሴን እና ራሴን የወደደኝ ጊፍት ይሰጠኛል። ዛት ሌላ ነገር የለም። ጥያቄ ስትጠየቁ ጥያቄያችሁን ለማከላከል ሌላ ድራማ ይዛችሁብናል፣ እኛ ደግሞ እንናገራለን። አሁን ላይ ያመጣችሁት ነገር የሆነ ከሀገር ውጭ የሆነ ስፔሻል የሆነ ነገር ከተናገር እጃችሁ ረጅም ስለሆነ ሀገራችን ባይዘውየ የሁላችንም ነች። ሰምሃው አንድ የምነግራችሁ ነገር መንግስትም እኮ እንደዚህ አይነት ነገር ስናወራ ይመቸዋል። እናንተ ናችሁ እንዲህ ሀገር እንዳትገባ የምታደርጉን። ትረስት መንግስት ራሱ ሰምሃው ይመቸዋል። አየር ነው የምንይዝለት ቀልደኞች። በጣም ነው የሚመቸው እንደዚህ ስንገላለጥ። ስሜቱ ነው ከባድ